መርዘኛዋ የእንጀራ እናት ለቅድስት ቆሎ ምናምን አምጪልን ትላትና እሺ ትልና ቆሎ ካመጣችላት በኋላ ከእህቷ ጋር ስለነበረች በይሻውን ኪቺን ግቢ እና የሚሰራውን ነገር ሰራሪ ትላታለች። እሷም እሺ ብላ ዘወር ስትል እንደውም ነይ ኔኔ ትላትና ኔኔኔ ብላ ከጠራቻት በኋላ አቤት እትዬ ስትላት እና እንደውም ሱፐርማርኬት ሂጂና አንዳንድ ነገር ገዝተሽ ነይ ትላታለች ቅድስትም እትዬ ሁሉም ነገር እኮ አለ ያለቀ ነገር የለም ስትላት ምን አገባሽ አርፈሽ ዝም ብለሽ የተባልሽውን አድርጊ ሂጂ ትላታለች እሷም እሺ ብላ ብሩን ተቀብላ ዘወር እንዳለች እህቷ ቆይ ግን እች ምንድን ናት አንቺ ቆይ ለምንድን ነው ከዚህ ቤት አታስወጫትም ትንሽ ቆይታ እኮ ባልሽን ራሱ የምትጋራሽ ይሆናል ስለዚህ አንቺ ለምድር አታስወግጃት ስትላት አይ እሱ ደግነቱ ይሄን ያደርግም እንጂ እሱ ሳቡ ማለቱ አይቀርም አንቺው ትላታለች ግን ብታይ ገና ስታዩ ከሆነው ጥርስ በጥርስ የምትሆነው ስትላት ካልሆነ አንቺ ቶሎ አስወጫት ከዚህ ቤት ደግሞ በሞላ ሰራተኛ ምንድን ነው ትላታለች እኔ ታዩ እባክሽን፣ ለማንኛውም እስኪ ቆይ እየፈራሁት ነገር ሆኗል። ምሳሌ ሕክምና ተገኘላት ስትላት፣ ምን ስትል ህመሙ ሕክምና የለውም አልተባለም እንዴ ስትላት፣ አሁን ተገኘላት አይገርምሽም ስትላት፣ እህትየዋም እጅጉን ትናደዳለች። እህቴ እንዳትሸወጪ እች ልጅ በቶሎ መወገድ አለባት፣ ንብረቱን ያንቺ ማድረግ አለብሽ ትላት አለች። እውነት ግን እህቴ እየቀለድሽብኝ መሆን አለበት ስትላት፣ አሁን በዚህ ይቀለዳል እንዴ ስትል፣ እንዴ እኔ አሁን እቀልድብሻለሁ ትላታለች። ታዲያ ምን ላድርግ እኔ መድኃኒት የለውም ሕክምና የለውም ሲባል ደስ ብሎኝ ነበር፣ ትሞታለች ብዬ ነበረ። ስለዚህ አሁን ታይላንድ ልትሄድ ነው ልትታከም፣ መኪናውም ቤቱም ሊሸጥ ነው ስትል፣ እንዴ አንቺ ምን ሆነሽ ነው? ቅድሚያ ፍቺ ጠይቂውና ገንዘብሽን ተረካፈይ፣ ትላታለች። አረ ተይኝ እኔ እንጃ ብሩኬ ስላልወሰነ ግን ያደርገዋል። ለእሷ ሲል እንኳን አፍቱን አይደለም ሰውነቱን መሸጥ ይችላል። በጣም ነው የሚወዳት ልጁን ስትላ፣ እህቴ ጎበዙኝ ብልጥ መሆን አለብሽ። ቀላል ነው አንቺ? ደግሞ እንደ ሁሉም ነገር ቀላል ነው የምትይው ከዚህ የከበደ ምን አለ ብለሽ ነው ስትል፣ ቀላል ነው እህቴ። አሁን ሁለት አማራጭ አለሽ ትላታለች። አንዱ ምንድን ነው? አንደኛው ከመድኃኒቱ ላይ መርዙን እየጨመርሽ ስጫት፣ አንደኛ ደግሞ በድጋሚ ፍች ጠይቂው ከሁለት አንዱን ምረጭ ስትላት ብሩኬንን እንደዚህ ማለት አልችልም ስትል እመኝኝ አንችን ከልጁ አያስበልጥሽም ወንዶች እኮ ልብ የላቸውም ልብ ያላቸው መስሎች ነው እንደ ህቴ እንዳትሸወጂ ልብ ያላቸውም አንች አንቺ ደግሞ እስኪ ታይኝ እስኪ ባክሽን አንቺ ወሬሻ አያልቅም ልጄ እስኪ ለማንኛውም ያቺ እርጉም መምጫዋ አደርሷል ቆይ አንዴ ጠብቂኝ መጣው ብላ ወደ ክፍል ትሄዳለች ምሳሌም ከትምህርት ቤት ሄዳ የመጣቻት መርዘኛዋ የእንጀራ እናቷ ነበረችና እማዬ ዛሬ እኮ ምሳይ ቋጠርሽልኝ እኮ ወጥ የለውም ደረቅ ነው ስትላት እና እኔ ምን ላድርግሽ ምን ይጠበስልሽ ትላታለች ምሳሌም ልስ ልስ ብላ እዩልሽ፣ ስሚ ሲጣርጊ ልግደልሽ እና ወደ ሲወልቅ ልላክሽ። እንዲህ ስትላት ምሳሌም መልስ የላትም ዝም ነው። እዩልሽ ደግሞ እንደዚህ አለችኝ እንደዚህ አደረገችኝ ብለሽ ለአባትሽ ብትተነፍሽ እንቃርጊ ነው መገልሽ፣ ትላታለች። ምሳሌም እሺ ትላለች። ከዛም ከቤት ካመጣቻት በኋላ ምሳሌን መድኃኒቱን አልሰጠቻትም ነበረ። ና ጊቢና ተኝነ የተባለችው ምግብም እንኳን ሳይሰጣት እሷም እሺ ብላ ወደ መኝታ ቤቱ አገባች፣ ና ጥቅልል ብላ ተኛች። ቅድስትም ግራ ተጋብታ ምንድን ነው ግን? ቆይ ሁሉ ነገር ማሌትማ ይሁን እያስመሰለች ነው። ምሳሌንማ አትወዳትም። ብትወዳት ምሳሌን እንደዚህ አትልም ነበረ። ልጅቷን እንደዚህ ያህል ሰዓት ያስተኛቻት ለምንድን ነው መድኃኒቱን ሳሰጣት ቀርታ ነው ስለዚህ ለብሩኬ ምሴጅ መላክ አለብኝ እሱም ምን ማወቅ አለበት ትልና ቅድስት ይኸውልህ ጋሼ ምሳሌ ከትምህርት ቤት እንደመጣች ተኝታለች እስካሁን አልተነሳችም ብላ ቴክስት ታደረግለታለች ከዛም እሱም የደወለው ለሚስቱ ነበረ ሰራተኛ እኮ ፊት ከተሰጠው አይቻሉም። ለምንድን ነው አንቺ ሰራተኛ ሽን ፊት እምትሰጫት? በጥፊ ለምን አታያትን ስትላት እህትየዋም ብሩኬ እኮ ነው ፊት የሰጣት፣ እኔ ምን ላድርግ? ብሩኬ ነው ሁሉ የሚያደርገው ትላታለች። እስኪ ቆይ እንግዲህ እኔማ እየሞከርኩ ነው፣ ግን ብሩኬ እያለ ከባድ ነው ቅድስትን ከዚህ ቤት ማስወጣት። እንደዚህ መሆን ያለበትም በጥፊ ብለሽ አስወጫት እህቴ፣ አትቃጣይ ትላታለች። እሷም እስኪ ቆይ እንግዲህ፣ እስኪ ቆይ ይሄ ብሩክ ነው በቃ ሁሉን ነገር ይሄ ብሩክ ነው እያለች፣ አንቺ ለዚህ ገርምሻ እንደ ገና ያስመታኛል። ደግሞ ደወለ ስትል ስልኩን አነሳችውና ወይ ብሩክ እንዴት ነ? ስትለው ምሳሌ ሲላት፣ ምሳሌ ደህና ነች አሁን። ከትምህርት ቤት አምጥቻት እኮ መድኃኒቷን ሰጥቻት ተኝታለች ስትለው ተኛች እንዴ? ቆይ አንዴ መልሼ ልደውልልህ ትለውና ስልኩን ከዘጋች በኋላ እህትዮዋ ስሜ እርግጠኛ ነች፣ ተንከሲስ ነች የነገረችው እንዴት አወቀ ትልና ስታያይዝ፣ እየውልሽ ጉድሽ ፈላ እህቴ ነቅታ ብሻለች ማለት ነው። ከአሁኑን አውጥተሽ ጥያት ይችልሽ፣ ትላታለች እንደ ፈረደባትም ቅድስት ላይ ሄዳ ነበር መሀሌት የዘፈነችው ለምንድን ነው ግን እያለች እውነት ለመናገር አንዳንድ ጊዜ ቤተሰብ የሚሆነንን አይደለም የሚመክረን እኛንም ሆነ ወደ ነገር የሚከትነው እና በጣም ነው የሚያስጠላው። እውነትን ለመናገር እዚህ ላይ ማለት ነው እና መድኃኒቱን እንዳልሰጠቻት ቅድስት አልተናገረችም። ግን ደግሞ እዚህ ጋ እንዳየ ነው ስንሰማውም፣ ታሪኩም እንደሚገልጸው ልጅቷ እንደተኛች ነው። ስትቀሰቀሰም አትነቃም። ምክንያቱም አያስተኛ ትምም ነበረ። እና በጣም ነው የሚያሳዝነው፣ እውነት ለመናገር ለዛውም እናት የሌለች የሌላት ልጅ ሲቀጥል፣ ደግሞ አባት እንዳይኑብልን የሚያያትን ልጅ በዚህ መልኩ ሲደረግ በጣም ይከብዳል። ብዙን ጊዜ አሁን ላይ በኛ ሀገር ላይ የምናያቸው ነገሮች ናቸው እና በጣም ነው የሚያስጠላው። የውነት ለመናገር በጣም ነው የሚደብረው። እኔስ ብሆን የሚለው ነገር አለና ትንሽ ይከብዳል። በጣም የእንጀራናት የእንጀራናት ሲባል ስሙም ሁሉም ነገር ያው ነውና እግዚአብሔር አምላክ እንደዚህ አይነት ነገር ይጠብቀን፣ እንደዚህ አይነት ነገር ይሰውረን። እናም ምሳሌ ለእናቷ እናቷ ማሌት ሄዳ መድኃኒቱን ስትሰጣት ነቃች ከእንቅልፏና ተነሳች እማዬ ለምንድን ነው ግን እንቅልፍ የሚወስደኝ ዝም ብሎ ስትላት፣ እኔ ምን አቀልሻለሁ ዘረጋድሚያ ስለሆን ሽኗ የተጋደምሽው ትላታለች። እሷም ልጅቷም ያው እሺ ብላ ዝም ነበር ያለችው። ይውልሽ አሁን አርፈሽ ቁጭ በይ እሺ ትላታለች። ከዛም ለቅድስት ጠርታት፣ ይውልሽ እኔ ምግብ ስጫት ስትላት፣ እሺ ብላ ቅድስት ምግብ ይዛላት መጣ። ማህሌት ማህሌት ደግሞ እህቷ ጋር ነበረች እና አንቺ ግን ይውልሽ ይችልሽ አውጫት ከዚህ ቤት ስትላት፣ ቆይ እስኪ ምናልባት ቴክስት አድርጋለት ይሆናል እባክሽን ስትል እስኪ ቆይ በቴክስት ይሆናል፣ ቀስ ብዬ እስኪ በኋላ ስልኩን አያለሁኝ፣ ትልና ትናገራለች። እህቷ ግን እዩልሽ ወይ እሷን ማስወጣት ነው ወይ እሱን ማስወገድ ነው ስትላት፣ ግን ደግሞ እሱን ማስወገድ የለብንም እሱ መልካም ሰው ነው ስትል፣ እህቷም ትመክራታለች። አንዳንዴ መጥፎ ጓደኛና መጥፎ እህት ለመጥፎ ነገር ይዳርገናል። አሁን እዚህ ጋር እውነት መሐል የተሳትሆን እህቷ ነች ወደ መጥፎ ነገር የምትገፋፋት የማሌት እህት ማለት እሷ ጥቅም ስለምታገኝ ማሌት ጥቅም ካገኘች እኔ እምካፈላለሁ ብላ ስላሰበች ነው። ግን አንዳንዴ እኛ የምናገኘው ለእህቶቻችን አይሆንም። እውነት ለመናገር ከራሳችንም አያልፍም። ሲቀጥል ደግሞ የሰው ገንዘብ እኛ ጋር ይመጣል ብለን ሰዎችን ለመጉዳት ባንሞክር መልካም ነው። ምክንያቱም እኔ እኛ የእሱን ገንዘብ እንወስዳለን ብለን ስናስብ የእኛ የራሳችንን የምናጣበት አጋጣሚ አለ። የእነሱን ሳናገኝ የራሳችንን የምናጣበት አጋጣሚ ስላለ ማለት ነው።